ይህ የአራተኛ ክፍል የሂሳብ ትምህርት ምዕራፍ ሶስት ክፍል ስምንት እንደሚከተለው አቀርባለሁ። መምህር መሐመድ ከማም የማትስ ዩቲዩብ። በዚህ ክፍል ላይ አስርዮሻዊ ቁጥሮች፣ አሁን እያንዳንዳቸውን እየገለጽኩ አሳያቸዋለሁ። ግን ጠቅለል ያለ ጽንሰ ሐሳቡ ይህ ሁሉ ሐሳብ ምንድን ነው የሚለውን ብቻ እዚህ ጋር እንዴ ሁለት ትላልቅ ነጥቦችን ትይዙልኛላችሁ የመጀመሪያው 0 ነጥብ 1 አስርዮሻዊ ነው። 0 ነጥብ 2 3 ለምሳሌ አስርዮሻዊ አጻጻፍ ተጻፈ እንላለን እና እዚህ ጋር እንግዲህ ወደ ክፍል ፋይ ስንቀይረው 0 ነጥብ 1 ለምሳሌ ወደ ክፍልፋይ ስንቀይረው ስንቀይረው አንድ አስረኛ ይሆናል። አበቃ። ዜሮ ነጥብ ዜሮ አንድ ይሄ ደግሞ አንድ መቶኛ ይሆናል። አበቅ ምንድን ነው አንድ አስረኛና አንድ መቶኛ የሆነበት ምክንያት አንድ ከእቺ ነጥብ እዚች ጋር የምትታያችሁ ነጥብ ወጥታ ለመሄድ አንዴ መዝለል ይኖርባታል። ስለዚህም አንድ ጋር አንድ ዜሮ ስንጨምር አስር የሚባል ተፈጠረ። በቃ በዚህ መያዝ ነው። እዚህ ጋር ስንመጣ ደግሞ አንድ ሁለቴ ጃምፕ ማለት ስላለባት ሁለት ዜሮ እንጨምራለን። እንግዲህ በዚህ መሰረት አሁን አንድ ጥያቄ ብጠይቃችሁ ለምሳሌ ዜሮ ነጥብ ሁለት ሶስት የሚለውን በክፍልፋይ ጥቀሱ ቢሆን ሁለት ሶስት ስንተኛ መቶኛ እንለዋለን ምክንያት ይቻት ይቺ ነጥብ እዚህ ጋር ያለች አንድ ሁለት አራት ሁለት ነጥብ ሶስት ሰባት የሚል ወደ ክፍልፋይን ቀይረው ብንል አራት ሺህ ሁለት መቶ ሰላሳ ሰባት ብለን እንጽፍና ኦቨር አሁንም ይቻት አንድ ሁለት መቶ የመጨረሻ አንድ ምሳሌ ሊጨምር ሶስት ነጥብ ሁለት አራት ስድስት ይህንን በክፍልፋይ አስርዮሽ ቁጥር በክፍልፋይ አስቀምጡ፣ ብላችሁ ሰላሳ ሁለት አራት ስድስት ሶስት ሺ ሁለት መቶ አርባ ስድስት ኦቨር አንድ ሁለት ሶስት አንድ ላይ ሁለት ዜሮስ ከጎንስ አስቀምጥላት ሺኛ ይሆናል። ይህንን አንድ ትልቅ ነጥብ የምትይዙልኝ ሲሆን ሌላ ሁለተኛ ነጥብ የማሳያችሁ ሶስት ነጥብ አራት ሰባት ስድስት እንዲህ አይነት ቁጥር አስርዮሻዊ ቁጥር ይባላል ብያችኋለሁ። ከነጥብ ከዚች ነጥብ ከዚች ነጥብ በስከዚህ በኩል ወይም በስከግራ በኩል ያለ ቁጥር ሙሉ ቁጥር ሲባል፣ በስከዚህ ያለ ቁጥር አስርዮሻዊ ቁጥር ይባላል። ከዚያም በቤት በቤት ዋጋቸው ስናስቀምጣቸው ይችን አራትን አስረኛ ቤት ሰባትን መቶኛ ቤት ስድስትን ሺኛ ቤት እያልን ስንሄድ ወደዚህ ያለውን ደግሞ የአንድ ቤት እዚህ ቁጥር ቢኖር ደግሞ የአስር ቤት እንደተለመደው የመቶ ቤት እያልን ወደዚህ እንመጣለን ማለት ነው። እነዚህ ናቸው በቃ ከዚያ በኋላ እዚህ ጋር ያለላችሁ ውይይት እነዚህን በምስል ማሳየት ነው። እዚህ ጋር ለምሳሌ ማስታወሻ ላይ እነዚህ በሙሉ የምታያቸው እና የመሳሰሉት አስርዮሽ ቁጥሮች ይባላሉ። አንድ በአስርዮሽ ነጥብ በስተግራ የሚገኝ ቁጥር አስርዮሻዊ ሙሉ ቁጥር ሲሆን አሁን እንዳሳየዋችሁ ሶስትን ማለት ነው። ከነጥብ በኋላ በስተቀኝ የሚገኙት ደግሞ አስርዮሾች ናቸው፣ አስርዮሾች ይባላሉ ነው። ያው እዚህ ጋር ደግሞ የአንድ ቤት እና እቺ ከነጥብ በኋላ አምስት ደግሞ የስንት የአስረኛ ቤት አያችኋት። ከነጥብ ወደዚህ ወደ ግራ በሄዳ የምታገኙት የአንድ ቤት። ለምሳሌ አንድ ልጨምር፣ አሁንም ሁለት አራት ሺህ ነጥብ ሶስት ሰባት ስድስት እንዲህ ቢሆን፣ አሁን አራት የስንት ቤት ነች? የአንድ ቤት፣ ሁለት የአስር ቤት። ደግሞ ሌላ ቁጥር ቢኖር እዚህ የመቶ ቤት እንላለን። በቃ እንደገና ወደዚህኞቹ ስንመጣ ደግሞ የአስረኛ ቤት፣ የመቶኛ ቤት፣ የሺኛ ቤት ኛ ይሄን ይመስላል። እዚህ ጋ መልመጃዎች ላይ ስናይ የሚከተሉ ክፍለ ወደ አስርዮሽ ቁጥር ቀይሩ። በቃ ወደ አስርዮሽ ቁጥር ስንቀይር ሃ ለምሳሌ ሶስት አስረኛ ማለት ዜሮ ነጥብ ሶስት ነበር ማለት ነው። እንዴት ካላችሁኝ ሶስትን ሲምፕሊ ላስቀምጣትና እዚህ እዚህ ጋር በሐሳብ ነጥብ አለች። ይቺ ነጥብ አንዴ ወደዚህ ዘላ ትመጣለች። ለምን አንዴ ዘላ መጣች ስትሉኝ አስር ማለት አንድ ዜሮ አላት። በቃ በዚ ትይዛላችሁ። ሶ እዚህ ዘላ መጣች ማለት ነጥብ ሶስት ማለት ዜሮ ነጥብ ሶስት። ነጥብ ሶስትና ዜሮ ነጥብ ሶስት አንድ ነው። ለን በተመሳሳይ ትመልሱለኝ ያላችሁ ዜሮ ነጥብ ሰባት ትላላችሁ። አሁን ወደ ሐመሩ ሀ ስመጣ ምን አደርጋለሁ መሰላችሁ? ወይንም ምን ታደርጋላችሁ? ሶስት አምስተኛ ነች አይደል? አሁን ወደሚገባን አሁን ወደ ተማር ነው ቁጥር ወደምንግባባበት ስንቀይረው ይቺ አምስት ወደ አስር እንቀይራት። ወደ አስር ለመቀየር ሲባዛ በሁለት ባደርጋት አስር ትሆናለች ስ ነገር ግን የላይኛዋም ሲባዛ በሁለት ለዚችኛዋ ሁለት ስላበዛሁኝ ይችኛዋንም በሁለት ማብዛት የግድ ይሆናል መድሎ እንዳይኖር እናም ምን ሆነ ይሄ ቁጥር ስድስት እቺ ሁለት ሲባዛ በሶስት ስድስት ስንተኛ አስረኛ ስድስት አስረኛ ሆነልኝ ማለት ነው ማን ሶስት አምስተኛ ስድስት አስረኛ ሆነ በጣም ጥሩ። አሁን ካሁን በኋላ ሶስት አምስተኛ ስድስት አስረኛ ሆነ። ይህ ማለት ደግሞ ዜሮ ነጥብ ስድስት ሆነ ማለት ነው። ጨረስን። አንድ ሁለተኛ አንድ ሁለተኛ፣ ይቺ ሁለት ወደ አስር ብቀይራት በአምስት ማብዛት ይኖርብኛል። እንግዲያውስ አንድንም በአምስት አበዛታለሁ አንድ ሲባዛብ አምስት አምስት፣ ሁለት ሲባዛብ አምስት አስር። አምስት አስረኛ ይህ ማለት አንድ ሁለተኛ ከማን ጋር ከአምስት አስረኛ ጋር እኩል ሆነ። ይህ ማለት አምስት በቃ ሰላይ ደግሞ ወሪፍ ጥያቄ መጣች አስረኛ አሁን አስር ማድረግ አይጠበቅብኝም አስር ሆናልኛለች። ስለዚህ እዚሽ ጋ በሐሳብ ስለማትፈልግ ነው እንጂ እዚሽ ጋ ነጥብ አለች። ይቺ ነጥብ አንዴ ከታች አካፋዩዋ አስር ከሆነች አንዴ ትዘላለች ብያቸዋለሁ። ዘላ መታ እዚሽ ጋ ገባች፣ አያቸዋት አሁን ተመልከቱ። ምን ይሆናል ማለት ነው? አንድ ነጥብ ዘጠኝ በቃ ይቺ ምን ሆነች? ጠፋች። እዚህ ያለችን ቁጥር ወደዚህ ኋላ በማዘለል ራሷን መስዋዕት አደረገች 1.9 ብለው እንጽፋለን ሁለተኛ ጥያቄ ላይ የሚከተሉትን በቃላት የተጻፉ ክፍልፋዮች ወደ አስርዮሽ ቁጥር ቀይሩ አራት አስረኛ ይላል ሰሊሃ አራት አስረኛ ወደ አስርዮሽ ቁጥር ቀይሩ ነው ይህ ማለት 0.4 ማለት ነው ለ ዘጠኝ አስረኛ ዘጠኝ አስረኛ ማለት ነጥብ ዘጠኝ ማለት ነው። ሰላሳ ሰባት አስረኛ ሰላሳ ሰባት አስረኛ ማለት ደግሞ ሶስት ነጥብ ሰባት እዚች ያለች ነጥብ አንዴ ሙቭ ታደርጋለች ወደዚህ፣ ሶስት ነጥብ ሰባት ይሆናል። የሚከተሉትን በሞዴል የተገለጹ ክፍልፋዮችን በአስርዮሽ ቁጥር ግለጹ። አሁን እንግዲህ የተቀባውን ለማለት እንደሆነ ገምታለሁ። የተቀባውን ከሆነ ይህ ክብ ለአስር የተከፈለ ነው እና ስንቱ ተቀብቷል? እንደምታዩት ቁጠሯቸው፣ ስምንቱ ተቀብቷል። ስምንት አስረኛ ማለት ነው። የተቀባውን ስምንት አስረኛ ማለት ዜሮ ነጥብ ስምንት። ቅቡን ከሆነ ያልተቀባው ከሆነ ደግሞ ያልተቀባ ሁለት አለች። ሁለት አስረኛ ትላላችሁ። ያልተቀባው ከሆነ ዜሮ ነጥብ ሁለት ስላልገለጸልን እዚህ ወደ ለስ ስመጣ፣ የተቀባው ከሆነ አንድ፣ ሁለት፣ ሶስት፣ አራት አራት አስረኛ ማለት ዜሮ ነጥብ አራት ማለት ነው። ያልተቀባውን ከሆነ ስድስት ያልተቀባው አሉ። ስድስት አስረኛ ማለት 0.6 ለ10 ስለተከፈለ 10ኛ እንለዋለን። ለ10 ስለተከፈለ ከላይ የምናስቀምጠው ደግሞ የምንፈልገውን ፓርት ቅቡ ከሆነ ቅቡ ሐመሩሃ ላይ ስመጣ እዚህ ጋር የምታዩቸው በሙሉ በሰንጠረዥ መልኩ የቀረቡ ናቸው። ኤኒዌይስ የተቀባው ስንት ነው? ሐመሩሃ ላይ ጠቅላላ ለ10 ነው የተከፈሉት። ኦቨር አስር ማለታችን አይቀርም። እሺ ከላይ የምናስቀምጠው የተቀባውን ከሆነ ስድስት ነው። 6 አስረኛ 0.6 ማለት ነው የተቀባውን ከሆነ ያልተቀባው ደግሞ 4 አስረኛ 0.4 መላይ ስመጣ የተቀባው ስንት ነው 10 ለስንት ተከፍሏል ለ10 10 አስረኛ ማለት አንድ ሙሉ መላይ ደግሞ ይሄንኛው ፓርት አለ ይሄኛው ደግሞ ሶስት የተቀባለ ማሺ ሳተው እንደች ሳሺ ሶስት አስረኛ የተቀባው 0 ነጥብ 3 ማለት ነው። አስር አስረኛ ስላችሁ እዚህ ላይ እንግዲህ አንድ ሙሉ ማለት ነው። በቃ አራተኛው በቁጥር ቤት ሰንጠረጃ ሳዩ ቁጥር ቤታቸውን ሃ ላይ አራት ነጥብ ሶስት ይላል። አራት የአንድ ቤት ነች እንድች ቀስታ አድርገን የአንድ ቤት ብለን እንጽፋለን። ሶስትን ደግሞ አስረኛ ቤት የአስረኛ ቤት ብለን እንጽፋለን። የአስረኛ ቤት ለላይ ልምጣ አንድ ነጥብ ስምንት አንድ የአንድ ቤት ስምንትን ደግሞ የአስረኛ ቤት አመርሃ ሶስት ነጥብ ስድስት ሶስት የአንድ ቤት ስድስት የአስረኛ ቤት። መላይ ዜሮ ነጥብ ሰባት ዜሮ የአንድ ቤት ሰባት የአስረኛ ቤት። ሀያ አንድ ነጥብ አራት አንድ የአንድ ቤት ሁለት የአስር ቤት እሺ አራት የአስረኛ ቤት። አምስተኛ የሚከተቱ በቁጥር ቤት ሰንጠረዥ የተገለጹ ቁጥሮችን በአስርዮሽ እና በክፍልፋይ ጻፉ። ሶስት እና ሁለት እዚህ ጋሉ። ሶስት የአንድ ቤት ነች፣ ሶስት ነጥብ ብላለው ማለት ነው። ሁለት የአስረኛ ቤት ነው። አንድ ነጥብ አራት ወይንም አስራ አራት አስረኛ እዚህ ላይ ግን እስኪ አንድ ልጨምርላችሁ። ሶስት ብሎ የአንድ ቤት የአንድ ቤት እንደገና ሰንጠረጁ እንደዚህ ቢሆን አራት ብሎ ደግሞ የአስረኛ ቤት የአስረኛ ቤት ሰባት ብሎ የመቶኛ ቤት ቢላችሁ ይህን ደስቀምጣላችሁ ሰው መልሱ ሶስት ነጥብ አራት የአስረኛ ቤት ነው። አራት ሰባት፣ የመቶኛ ነው ሰባት። ሶስት ነጥብ አራት ሰባት እንል ነበር። አንድ ልጨምር ደግሞ እንዲህ ያለገና ሶስት አለና የአንድ ቤት ሰባት አለና የመቶኛ ቤት ቢላችሁ ምን ይሆን ነበር? የመቶኛ ቤት ሶስት የአንድ ቤት ነው። ሶስት ነጥብ ሰባት የስንተኛ ቤት ነው? የመቶኛ ቤት አሁን ሰባት፣ እንዲህ ብዬ ሰባት ጽፋት ትክክል አይደለም። የአስረኛ ቤት ሆነ። ግን ሰባት የስንተኛ ቤት ነው የተባለው? የመቶኛ ቤት ሰው ምን አደርጋለሁ? ለዩኝ በደንብ። ዜሮ ትኖራለች ማለት ነው። ሶስት ነጥብ ዜሮ ሰባት አሁንን እናንብበው እስኪ ሶስት የአንድ ቤት ራይት፣ ዜሮ የአስረኛ ቤት፣ ሰባት የመቶኛ ቤት ሰው መልሳችን ሶስት ነጥብ ዜሮ ሰቨን ይሆን ነበር። እስካሁን ያወራናቸውን ወደ ሁለት ዜሮ ማሳደግ ነው በመቶኛ ቤት ያው ተመልከቱ። ሶስት አራተኛን ወደ አስርዮሽ ቀይሩ። አንዴ ቅድም ምን አልኳችሁ? ሁለት አምስተኛን ወደ አስርዮሽ ይችን አስርና አድርጋት አልኩና ሲባዛ በሁለት ይችንም ሲባዛ በሁለት አድረግና አራት አስረኛ ብለን መቀየር እንችላለን ስላችሁ ነበር አደለን። አሁን ደግሞ ወደ አስርዮሽ ምን ማድረግ እንችላለን? ይቺ ወደ አስር መቀየራች፣ በስንት ብናበዛት አስር ትሆናለች? በሙሉ ቁጥር ማለት አይሆንም አይሆንም አይደል ሰው አስር መሆን ካልቻለች፣ መቶስ መቶ መሆን ይችላል? የስ በስንት ባበዛት? በሀያ አምስት ባበዛት መቶ ትሆናለች ይህች። ቬሪ ናይስ። አስር መሆን ስለማትችል እየሰማችሁኝ ነው። አንድ ነገር እዚህ ላይ የምትዙልኝ ይህች ነገር ነው። አስር መሆን አልችል ካለ ወደ መቶ መቶ እንዲሆን ማድረግ እና አራት ሲባዛ በሀያ አምስት መቶ ይመጣል። ቬሪ ናይስ ይችንም ግን በሃያ አምስት እናበዛለን። 3 ጊዜ 25 75፣ አራት ጊዜ 25 መቶ ቬሪ ናይስ ወንዳታ ሰባ አምስት መቶኛ ሆነ ማለት ነው። 3 አራተኛ ማለት ሰባ አምስት መቶኛ ሆነልኝ። ይህ ማለት እዚሽ ጋር የሐሳብ ነጥብ አለች ስንት ትዘላለች? አንድ ሁለት። ለምን ሁለት ዜሮዎች እዚህ ስላሉ ሁለት ዘለለችና እዚህ መጣች። ይህ ማለት ምን ማለት ነው? ነጥብ ሰባት አምስት። ነጥብ ሰባ አምስት ተብሎ አይነበብ፣ ሰባ አምስት አይባልም። እሺ ከነጥብ በኋላ ያለው ቁጥሮች አንድ በአንድ ነው የሚጠሩት። ነጥብ ሰባት አምስት። ያው ይቺን ኳኩለን ስንጽፋት ስናሳምራት ነው። ሌላ መልመጃዎቹ እንዳሉ ያውና አላችሁ። እዚህ ጋር ዘጠኝ ዘጠኝ መቶኛ ይላል። ለምሳሌ ዘጠኝ መቶኛ ዘጠኝ መቶኛ ማለት ከዘጠኝ ጎን እዚህ በሀሳብ ስንታለ ነጥብ አለች። ስንት ጊዜ ነው የምትዘለው? አንድ ሁለት፣ ሁለቴ መዝለል ስላለባት ዜሮ ነጥብ ዘጠኝ ብለን ሳይሆን የምንጽፈው ዜሮ ነጥብ ዜሮ ዘጠኝ። አያችዋት፣ አሁን ሁለት ጊዜ መዝለያ አገኘች ማለት ነው። አያት እንመልሳት ብንል አንድ ሁለት፣ ትክክል ነው ማለት ነው። ይሄ ቢሆን ግን አንድ ጊዜ ብቻ ነው ኤክስ። በጣም ጥሩ አርባ ሰባት የሚለውን አርባ ሰባት እዚህ አለች። አንድ ሁለት፣ ዜሮ ነጥብ አራት ሰባት እያላችሁ ትቀይራላችሁ። እዚህች ሀመር ዋኃ ላይ ብቻ ያለችው አላውራና ለእናንተ ነው የቤት ስራ የምተውላችሁ። ሶስት ሃያ አምስተኛ ትላለች ይችን ወደ ስንት ልቀይራት? መቶ እንዲሆን በአራት ላብዛዋ ሶስትንም በአራት ሶስት ጊዜ አራት አስራ ሁለት አራት ጊዜ 25 መቶ አስራ ሁለት መቶኛ ሶስት ሀያ አምስተኛ ማለት አስራ ሁለት መቶኛ ጋር እኩል ነው። ይህ ማለት እዚህ በሐሳብ ያለች ነጥብ አንድ ሁለት ብላ ስትዘል 0.12 ስለዚህ 3 25ኛ ማለት ከ0.12 ጋር እኩል ነው። መምህር መሐመድ ነኝ። ከማሜ ማትስ ዩቲዩብ ወላጆችንም እጅግ አመሰግናለሁ። ወላጅ ቤተሰብ በሙሉ ይህን እድል ያመቻቻችሁትን ጥቅለል አደርጌ ማለት ነው። ይህን መንመጃ የቤት ስራ